ሰላም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ ዛሬ ደግሞ በጣም ቆንጆ የጸጉር ማስክ ሰርቻለሁ በጣም ቆንጆ የሚያለሰልስ የሚያፋፋ በተደጋጋሚ ስትጠቀሙት በጣም ቆንጆ የሆነ ማስክ ነው የተጠቀምኩትም ደግሞ አብሽ ተልባ እና ሩዝ ነው የተጠቀምኩት። እዚ ጋ አንድ ላይ እንደዚህ ቀቅለዋለው። መጠኑን እንደፈለጋችሁ ታርጋችሁ ማድረግ ትችላላችሁ። እኔ ለሁለት ሰው ነው እንደዚህ የማዘጋጀው ማለት ነው። ውሃው ድርቅ እንዳይለባችሁ በደንብ ውሃ ይኖረው። እንደዚህ በደንብ ቢያንስ ለ10 ለ20 ደቂቃ እንደዚህ ካበሰልኩት በደንብ ራሱ ሲበስል ታቁታላችሁ። ከበሰለ በኋላ እንደዚህ ቆንጆ ይሆናል። አብሽ፣ ተልባ እና እሩዝ ነው እና ውሃን ያደረኩት ቆንጆ ሆነ። እንደዚህ ሲንተከተክ በኋላ ታወጡትና ሲቀዘቅዝ እንደዚህ በመፍጫ አድርጋችሁት በደንብ አድርጋችሁ በመፍጫ ትፈጩታላችሁ። በጣም በጣም የወደድኩት ማስክ ነው። በጣም ቆንጆ ነው። ጸጉር ያለ ሰልሳል ያፋፋል። ለተጎዳ ጸጉር፣ ለሚነቃቀል ጸጉር በጣም ቆንጆ ነው። እዚህ ጋር ቅሩንፉድ ዘፍዝፌ ነበረ ለሁለት ቀን ዘብዝፌ አስቀምጨው ነበር። ይሄን ማለት ነው። ይሄ ከሌላችሁ ችግር የለም፣ ካለ ብታረጉበት ጥሩ ነው። ወይ ደግሞ ስትቀቅሉ የተወሰነ ቅሩንፉድ ብትጨምሩበት የበለጠ ቆንጆ ይሆናል። እንደዚህ ውሃውን አድርጌ በዚህ ፈጫዋለው ማለት ነው። አያችሁት፣ ተፈጭቶ ከጠለለ በኋላ እንደዚህ በጣም ቆንጆ ነው። ያው ስታጠሉ በነጠላ ወይ ደግሞ ጥቅጥቅ ባለ ነገር ቢሆን ጥሩ ነው። ከዛ በኋላ እዚህ ጋር ኮኮናት እጨምርበታለሁ። ኮኮናት እንደዚህ ኦሪጂናሉን ብታገኙ ጥሩ ነው። ኮኮናት ጨምርበታለሁ። በጣም ጸጉር እንዴት እንደሚያሳምር በእውነት ወዲያው ነው። በቃ እጃችሁ ላይ ለውጥ የጸጉሩን ለውጥ የምታዩት በጣም ቆንጆ ማስክ ነው፣ ወድችዋለሁ፣ ተጠቀሙት እላችኋለሁ። እንደዚህ አርጋችሁ በደንብ አርጋችሁ እሽት እያደረጋችሁ በደንብ መቀባት። እኔ ጸጉሬ በጣም ተጎድቶ ነበር፣ ውሃው ብዙ ነገሮች በቃ የሚስማማኝ ነገር አጥቼ ነበር። ይሄ ግን በቃ መፍትሄ ተገኘለት። እና በጣም ቆንጆ ማስክ ነው። እንደዚህ አድርጋችሁት ቢያንስ ለአንድ ሰዓት እፍን አድርጋችሁ አስቀምጡት። በላስቲክ አድርጋችሁት ሻሻችሁን እስር አድርጋችሁ ቢያንስ ለአንድ ሰዓት ቢቀመጥ ቆንጆ ነው። ይኸው ታጥቢው ከአንድ ሰዓት በኋላ ጸጉሬ እንደዚህ ሆኗል ማለት ነው። በጣም ቆንጆ ማስክ ነው። ተጠቀሙ ትላለው። በጣም ነው ማመሰግነው። ወዳችኋለው። ቴንኪዩ ባይ።